ሰበር ዜና፦ ኢራን የቴል አቪቭና ሃይፋ ነዋሪዎችን ሕይወታቸውን ለማዳን አካባቢያቸውን ለቅቀው እንዲወጡ አስጠነቀቀች። የኢራን ጦር ኃይሎች ኃላፊ ለእስራኤል ነዋሪዎች ባስተላለፉት የቪዲዮ መልእክት በተለይ የቴል አቪቭና ሃይፋ ነዋሪዎች ሕይወታቸውን ለማትረፍ በተቻለ ፍጥነት ለቅቀው መውጣት አለባቸው ብለዋል። ሜጀር ጀነራል አብዱልራሂም ሙሳቪ እስካሁን የተካሄዱት ዘመቻዎች የመከላከል ማስጠንቀቂያ ናቸው፣ የኢራን የቀጥታ ዘመቻ በቅርብ ይካሄዳል ብለዋል። ምንም እንኳን ከአርብ ጀምሮ በኢራን የተፈጸሙ ጥቃቶች ቢያንስ 24 እስራኤላውያን ቢገደሉም አብዛኞቹ የኢራን ሚሳይሎች በእስራኤል የአየር መከላከያ ስርዓቶች ከሽፈዋል። ስላዳመጣችሁኝ ከልብ አመሰግናለሁ።